እነሆ መቆያ በመቆያችን እናቆያችሁ። አጭር የተቀጩት የአፍሪካ መሪዎች ባለፈው ሳምንት በጀመርሁላችሁ እና ለዛሬ በይደር በያዝነው ዝግጅት አሜሪካ በቀጥታ የምትሳተፍበት የመንግሥት ማስወገድ እርምጃ ተደጋግሞ መታየቱን ነግሬያችኋለሁ። አይስማማኝም ያለችውን መንግሥት በዚያች አገር ሁከትና ብጥብጥ ከማስነሳት ጀምሮ የኑሮ ውድነት እንዲነርስ ከማድረግና መሪዎችንም የማስገደል እርምጃ እንደምትወስድ አስታውሻችኋለሁ። በመቶ የሚቆጠሩ የግድያ ሙከራዎችን ፊደል ካስትሮ ቢያመልጡባትም የቺሊውን አሊንዴን ማስገደል መቻሏን፣ ከእስያ እስከ አፍሪካ ከላቲን አሜሪካ እስከ አውሮፓ ድረስ ከ1940 እስከ 1980 ዓ ም ድረስ ባሉት 40 ዓመታት 72 ጊዜ መንግሥት የማስወገድ ሴራ መጠንሰሷን፣ ከዚሁም ውስጥ 26ቱ እንደ ተሳኩላት ነግሬያቸዋለሁ። ከተሳኩላት የመንግሥት የማስወገድ እርምጃዎች ውስጥም በሦስት የአፍሪካ ሀገሮች መሪዎች ያደረገችውን ለአብነት አንስቼ በከዋሜ ንኩሩማህ ላይ በነጻነት ትግሉ ጊዜ አብረውት የነበሩትንና አምኗቸው የሾማቸውን የጦር አዛዦች ደልለው ከሥልጣኑ እንዳስወገዱት ታስታውሻችኋለሁ ዛሬ ደግሞ በሁለቱ የአፍሪካ ሀገር መሪዎች ላይ የወሰደችውን እርምጃ እንጨዋወተዋለን ቶማስ ሳንካራ ሌጉርዴ ሌኩቴላ ኑዛሽቶ ሰንቲኒቲል ዚን ን ር ማር አፍሪን ማር አፍሪካይን ሮር ፍሪ ትራንስር ፍሪ ን ፍሪ ሮዞን ን በን ንን ሮ ር ርና ወንድ መሬታችን ለም የአፍሪካን ሀብት እኛው መጠቀም አለብን። የሰው ሀብት አለን። ሰፊ ገበያ አለን። ሳይንስና ቴክኖሎጂ የምንማርበት እንማራለን የአፍሪካን ገበያ ለአፍሪካ እናድርገው። በአፍሪካ የተመረተውን በአፍሪካ እንጠቀምበት። እኛ በቡርኪና ፋሶ የተመረተ ለብሰን ነው እዚህ የመጣ ነው። ቡርኪና ፋሶ ተመርቶ እዚያው የተሰፋውን ሕዝባችን ይለብሳል። እኔና የልኡካን ቡድኑ የለበስነው አንዲትም ክር ከአውሮፓ ወይም ከአሜሪካ መጥቶ የተሰራ አይደለም። በእኛው የተሰራ ነው። እዚህ የፋሽን ሾው ለማሳየት አይደለም የመጣሁት፣ ግን እንደ አፍሪካውያን መኖር እንዳለብን ለመግለጽ ነው። እንዲህ ማድረግ በነፃነት ለመኖር ብቸኛው መንገድ። የቡርኪናፋሶ ፕሬዝዳንት ፋሶ ቶማስ ሳንካራ በግድያ እንዲወገድ ያስተባበረውና አፈጻጸሙን የመራው ሲያኤ ነበር። አፈጻጸሙም የአካባቢው ሀገሮችን በማስተባበር የወታደሩን ኀይልና ምክትሉ የነበረውን ባለሥልጣን ጭምር በማስከዳት ነበር። ከሊቢያ እስከ ላይቤሪያ አማጽያን የተዘረጋ የሀገሩን ባለሥልጣኖች ያካተተ ሴራ ነበር። ሻምበል ቶማስ ሳንካራ በምዕራባውያኑ ዘንድ አደገኛ ጠላት ተብሎ የተፈረጀው ግራ ዘመም ዝንባል ያለው ተብሎ ነው። ከሶቪየት ኅብረትና ከኩባ ጋር መወዳጀቱ መሬትንና ፋብሪካን የሕዝብ በማድረጉ ነበር። በራሳችን ምርት እንጂ የሌሎች ሸቀጥ ማራገፊያ አንሆንም፣ የመንግሥት ሹማምንትም መንደላቀቅ ይቅርባችሁ የሚለው አቋሙ ነበር። በቀዝቃዛው ጦርነት ጊዜ ምዕራባውያን የምሥራቆቹን አስተሳሰብ የሚከተል መሪ ሌሎች ሀገሮችንም አነሳስቶ እግር መርገጫ አያስገኝንም ብለው ስለሚሰጉ በእንጭጩ ማጥፋት አንድ አማራጭ ያደርጉታል። ቶማስ ሳንካራንም የለኩት በዚሁ ሚዛን ነበር። የፕሬዝዳንት ቶማስ ሳንካራ የማስወገዱ ቅንብርና እንቅስቃሴ እየተካሄደው እንዲህ ነበር። የቶማስ ሳንካራ አገዳደል ውስብስብና ጠጣሪ የውጭ እጆች ከሀገር ውስጦቹ ጋር ተባብረው ያቀነባበሯቸው መሆናቸው ዘግይተው የወጡ ማስረጃዎች አረጋግጠዋል። የፈረንሳይ የጸጥታ መሥሪያ ቤት፣ የአሜሪካው ሲአይኤ፣ የላይቤሪያ ታጣቂ መሪዎች ቻርልስ ቴለርና ጆን ፕሪንስ፣ የሊቢያው መሪ ኮኖሬል ጋዳፊ፣ ጓደኛውና ምክትሉ የነበረው ብሌስ ኮምፓወሬ እና በኋላ የመከላከያ ሚኒስትር የነበረው ጉንጉሬ ቶማስ ሳንካራን ለመግደል ተመሳጥረውበታል። የኢጣሊያው የምርመራ ጋዜጠኛ ሲልቬስትሮ ሞንታናሮ በሳንካራ ጉዳይ ቀደም ብዬ ከጠቀስኳቸው መካከልና የድርጊቱ ተሳታፊዎችን የአይን ምስክርነት ጠይቆ አፍሪካን ሻዶውስ በሚል ርዕስ ጥናታዊ የቴሌቪዥን ዝግጅት አቅርቦ ነበር። ሴራው እንዲህ ነበር የተከናወነው፣ ይላል ሞንታናሮ። የላይቤሪያው ቻርልስ ቴለር ከታሰረበት የአሜሪካ እስር ቤት ተፈቶ በድንገት ላይቤሪያ ግዛት ታየ። ያን ጊዜ አሜሪካ ፕሬዚዳንት ሳሙኤል ዶን ከሥልጣን ለማውረድ የምትፈልግበት ጊዜ ስለነበረ የአርበኞች እንቅስቃሴን እንዲመራ ቴለር ከመሳሪያና ከገንዘብ ጋር ነበር የተላከው። ወታደራዊ ሥልጠናም እንዲያገኝ ወደ ሊቢያ ተላከ። በሊቢያ ስልጠና ላይ ቶማስ ሳንካራንና ብሌስ ኮምፓውሬን የጋምቢያውን ጃማሃንና ከቻድ አንድ መኮንን ተሳታፊ ነበሩ። ይህ ቡድን የቡርኪናፋሶውን መንግሥት ለመገልበጥም የሊቢያን ድጋፍ የሚፈልግ ነበር። ዘግይቶ ቶማስ ሳንካራ እነ ኮምፓውሬ ባካሄዱት መፈንቅለ መንግሥት ከታሰረበት ወጥቶ ፕሬዝዳንት ከሆነ በኋላ ቀድሞ ይደግፉት የነበሩት ሁሉ እንደሚፈልጉት ስላልሆነላቸው ከዱት። አሜሪካና ፈረንሳይ የሶሻሊዝም ተከታይ ሆኖ አፍቃሪ ሶቪየት መሆኑ፣ የግል ንብረቶቹን መውረሱ፣ በዚያ አካባቢ ያሉ የሌሎች ሀገሮች ህዝቦችን እያነቃቃ ያነሳሳብናል ብለው ጠልተውታል። ፈረንሳይ በቅኝ ግዛቶቿ ላይ ያላትን ተሰሚነትና ጥቅም የሚንድ የእጅ አዙር ቅኝ አገዛዟን የሚያቋርጥ መሪ እንዲኖር አልፈለገችም። ሳንካራ ወደ ሩሲያና ወደ ኪዩባ ያደረገው ጉብኝት ሶሻሊዝም በምዕራብ አፍሪካ እግሩን ሊተክል ያስችለዋል ብላ ስላመነችም ልታስወግደው ተነሳችበት። በዛየር ፓትሪስ ሉሙምባን ከቤልጅየም እና ከራሱ ረዳት ሴሴሴኮ ጋር ተባብሮ ያስወገደው ሲአይኤ ሊያስወግደውም ቆረጠ። የላይቤሪያ ታጣቂዎች እነ ቴለርና ፕሪንስ ፕሬንስ ቡርኪናፋሶ የተቃውሟቸው የጦር ማደራጃ እንድትሆን ቦታ እንዲሰጣቸው ሳንካራን ጠየቁት። ትርፋማ የሆነ የንግድ ዝውውርም እንዲያከናውኑ ለመኑት። ፕሬዝዳንት ቶማስ ሳንካራ ግን ሐቀኛነት ተናንቆት እምቢ አለ። ሀገሬ በሌላ ሀገር ጉዳይ ጦርነት ተባባሪ አትሆንም፣ ህገወጥ ንግድም አታካሄድም፣ ሀገሬንም ለቃችሁ ትወጡልኛላች ይሁ አላቸው። ስለዚህ ቶማስ ሳንካራ ካልተወገደ በስተቀር እንደ ልባቸው እንደማይሆኑ ስላመኑ ከንፈራቸውን ነከሱበት። የሳንካራ ህዝብ የማነሳሳት አቅም ያስፈራቸው፣ አይቮሪኮስትን የመሳሰሉ ጎረቤት አገሮችም የሳንካራን ዕድሜ ማጠር ተመኙ። በአፍሪካ የአመፅ ንቅናቄዎችን እየደገፈ የሚሰገድለት መሪ መሆን የሁል ጊዜ የምኞቱ የሆነው ኮኖሬል ጋዳፊም ሳንካራ እንደሚያስበው የሚያጣጥፈው ባለመሆኑ የራሱን ሶሻሊዝም ለማካሄድ እንጂ የጋዳፊን ረጅም እጅ የማይፈራ በመሆኑ አልወደደውም። ስለዚህ ከሌሎቹ ጋር መከረበት። ዓይንና ናጫ የሆኑት አሜሪካና ሊቢያ እንዴት ሊተባበሩ እንደቻሉ የሚያጠያይቅ ነበረ። አሜሪካውያን ጊዜ አደባባይ ካወቃቸው ጠላቶቿ መካከል ከጋዳፊ ይልቅ አጀማመሩ ስር ከሰደደ መዘዙ የከፋ ነው ብላ የሰጋችበትን የሳንካራን ጉዳይ ቅድሚያ ሰጠችው ከጋዳፊም ጋር መተባበር ፈለገች እግረ መንገዷንም በነቴለር በኩል በሊቢያ እርዳታ የሚደረግላቸውን የየሀገሩ ተቃዋሚዎች ለመሰለል ይጠቅማታል አሜሪካ ሁልጊዜም እንደምትለው ጥቅም አገኝበታለሁ ካለች ማንኛውንም ተግባር ለመፈጸም አታሰላስልም። ሴራውን እውን ለማድረግ ኃላፊነቱን የሚወስድ የቡርኪና ፋሶ ባለሥልጣን ለማግኘት አልተቸገሩም። የሳንካራ ጓደኛና ሁለተኛው ሰው ብሌስ ኮምፓወሬ፣ ሻምበል ብሌስ ኮምፓወሬ ያን ጊዜ በሀገሪቱን በበላይነት የሚመራው ወታደራዊ ምክር ቤት ምክትል ሊቀመንበርና የቶማስ ሳንካራ ሁለተኛ ሰው ነው። ብሌስ ኮምፓወሬና ቶማስ ሳንካራ አገር የቀናባቸው ለምሳና ለራት የማይለያዩ ጓደኛሞች ነበሩ። ሳንካራ እና ኮምፓወሬ በአንዱ ለው የሚያድሩ ስልጣን በወንድማሞቾች እጅ ገባ የተባለላቸው ነበሩ። ግን እንደነበር አንድ እውነት አለ። ቶማስ ሳንካራ በሕዝቡ ልቦና ውስጥ ሰርጎ ገብቷል። ደጋፊው በርክቷል። ጓደኞቹ እነ ኮምፓወሬ ሊደርሱበት በማይችሉበት እውቅናና ሞገስ ርቋቸዋል። ከዚያ በኋላ እነሱ በእርሱ ጥላ ስር ብቻ የሚኖሩ መሆናቸውን ተረድተውታል። የውጭ ሴረኞቹ ምንም የሚግባቡ ጓደኛሞች ቢሆኑ ሥልጣንና ገንዘብ የደደረ ልብን የሚያቀልጥ ቀጥ ያለ ህልናን የሚያጎብጥ በምኞት የሚያነሆልል መሆኑን ያውቃሉና ኮምፓወሬን በሥልጣን አማለሉት። አንተ ፕሬዚዳንት ለመሆን ምን ያንሳሃል? ሳንካራን አስወግድና ቡርኪና ፋሶን ለምን የግለህ አታደርጋትም? ብለው ልቡን አሸፈቱት። እናም ተባባሪያቸው ሆነ። ወንድሜ የሚለውን ወንድሙን ገድሎ ወንበሩን ለመውሰድ ከዳው። አብሮ የበላን ሰው አብሮ የጠጣን ሰው ረ እንደምን አርጎ ገላጋ የመለሰው የሚለውን አይነት ሞራላዊ ብሂል ሰረዘው። ጓደኝነት፣ ጓድነት፣ መተማመን ከሥልጣን ሊበልጡ እንደማይችሉ ያመነው ሻምበል ብሌስ ኮምፓዋሬ ቶማስን በጀርባው ሰቅስቆ ለመውጋት አሴረበት። ሞሪታንያ ውስጥ ሴሮኞቹ ተሰብስበዋል። የላይቤሪያ ተዋጊዎች ቴለርና ፕሪንስ የቻዱ ፕሬዝዳንት የሊቢያው ጋዳፊ ተወካይ ፕሌስ ኮምፓወሬ እና በኋላ የመከላከያ ሚኒስትር የሆነው ጉንጉሬ በስብሰባው ላይ ተገኝተዋል። ዘግይቶ አንድ ነጭ ሰው ተቀላቀላቸው ይላል በስፍራው የተገኘው የቻርለስ ቴለር ረዳት ጄኔራል ሞሞ ጋዳፊ ቴለርን ሊረዱ የፈረንሳይ መንግስት የሚያስፈልጉ መሳሪያዎችን እንዲያቀርብ፣ ፈጥናም ለኮምፓወሬ መንግስት እውቅና እንድትሰጥ በዝግ ስብሰባቸው ወሰኑ። እቅዱን አሜሪካና ፈረንሳይ ቡርኪና ፋሶ በሚገኘው የአሜሪካና የፈረንሳይ ኤምባሲዎች እንዲያቀነባብሩት ግዳጅ ወሰዱ። ስብሰባው እንደተጠናቀቀ ኮምፓውሬ የሰለጠኑ ኮማንዶዎች እንዲዘጋጁ ለጉንጉሬ ትዕዛዝ ሲሰጥ፣ ቻርልስ ቴለርም ለቶማስ ግድያ ተልዕኮ ጥቂት ኮማንዶዎችን ለመላክ ተስማማ። ከዚያ በኋላ የቶማስ ሰንካራ ጉዳይ ለሴረኞቹ የጊዜ ጉዳይ ብቻ ነበር። ጥቅምት 5 1980 ዓ ም ፕሬዚዳንት ቶማስ ሳንካራ የምሽት ስራውን አገባዶ ወደ ቤቱ ከመሄዱ በፊት ከትራወሪ አለዋና ጋር በኮሚኒኬሽን ስትራቴጂ ጉዳይ እየተነጋገረ ነበረ። አብሮ በስብሰባ የቆየው ሻምበል ብሌስ ኮምፓወሬ ወደ ቤቱ የሚሄድ መስሎ ለግድያ የተዘጋጁትን ወታደሮች አደራሽ እያስተባበረ ነበር። በቆርቆሮ ቤት ላይ የሚወርድ ዝናብ በሚመስል ድምፅ አካባቢው ተረበሸ። ወዲያው የኔን ነው የሚፈልጉት ብሎ ቶማስ ከወንበሩ ተነሳ ይላል ረዳቱ ትራወሬ። ከዚያ በኋላ ተኩስ ተከፈተ። ለመከላከል እንኳ ሳይችል ነፍሰ በላዎች ፕሬዝዳንቴን በሉት እያለ ትራወሪ እምባሁን ይጠርጋል። የላይቤሪያው የቻርልስ ቴለር ኮማንዶዎችን መርቶ ኮምፓወሬን ለመርዳት የመጣው ጀነራል ሞሞ የዚያለት የሆነውን ለሲልቬስትሮ ሞንታናሮ ነግሮታል። የግዳጁ አባል ሆኜ ግድያው ሲፈጽም ኡጋዱጉ ውስጥ ነበርኩ። ከፕሪንስ ጋር በመገናኛ እየተገናኘን ስንከታተል ነበር። ቶማስ ሳንካራ ከቤቱ ሲወጣ የቢሮ የሚቆይበትንም ሊሄድ የሚነሳበትንም ጊዜ ሁሉ እናውቅ ነበር። ብሌስ ኮምፓውሬ የቤቱ የሄደ መስሎ ተመልሶ የቤተ መንግሥቱ አካባቢ ወታደሮችን እያስተባበረ ነበር። እኩለ ሌሊት ሊሆን ተዳርሷል። ሳንካራ በክፍሉ ውስጥ እንዳለ ኮምፓውሬ ገባና ከጠረጴዛው ትይዩ ቆሞ ተኮሰበት። ቶማስ ብሌስ፣ እኔ ወንድሜ ነው ስልህ ትገደልከኝ ሲል ሰማሁት። ኮምፓውሬ ፊቱ ተለዋወጠና በፈረንሳይኛ ሲናገር ሰማሁት ግን ፈረንሳይኛ ብዙም ስለማላውቅ ያለውን አልተረዳሁትም። ወዲያው ደግሞ ተኮሰበት። ቶማስ ሳንካራም ከወንበሩ ላይ ተዝለፈ። ብሌስ ኮምፓውሬ ቶማስን ሲገድል የተከተሉት ወታደሮች በሳንካራ ዙሪያ የነበሩትን አጃቢዎቹንና ረዳቶቹን በጥይት ጨፈጨፏቸው። ዐሥራ ሦስት የሚሆኑት ረዳቶቹና አጃቢዎቹ በቤተ መንግሥቱ ውስጥ ተዘርረው ደማቸው ጐረፈ። ከፈረንሳይ ቴሌቪዥን አስደንጋጩን ዜና ቡርኪናዎች ሲሰሙ ከሊቅ እስከ ደቂቅ አለቀሱለት። በየአደባባው በየጓዳው በየቤተ ክርስቲያኑ እንባቸውን አፈሰሱለት። ሕዝቡ አስተባባሪ ሳይፈልግ ወየው እያለ አለቀሰለት። ኮምፓወሬና ተባባሪዎቹ ዐሥራ ሁለቱን ረዳቶቹንና ሳንካራን ከገደሉ በኋላ በድብቅ ቀበሯቸው። የመሞቱ ዜና ከተሰማ በኋላ ቶማስ ሳንካራ በድንገት መሞቱን፣ ኮምፓወሬ ፕሬዝዳንት መሆኑ በሬድዮ ታወጀ። ሻምበል ፕሌስ ኮምፓውሬ በቴሌቪዥን ቀርቦ ጓደኛዬን በማጣቴ በሐዘን ተመትቻለሁ ብሎ ፊቱን በሐዘን አኮሳቶ እምባውን አቅርሮ ታየ። ይህን ይበል እንጂ በክብር እንዲቀበር አላደረገውም። ቀብሮ የት እንደሆነም አልተነገረም። በየግድግዳው ላይ የተለጠፉት የሳንካራ ፎቶግራፎች አልወረዱም፣ ግን ይፋ ሐዘን አልተደረገም። ስላማሟቱ መጠየቅም ተከለከለ። ህዝቡ የኮምፓወሬን ቃል አላመነውም። አብዛኛው ህዝብ ፎቶግራፉን በየቤቱ እንዳንጠለጠለ፣ ለሳንካራ እንዳለቀሰ 27 ዓመታት አለፉ። በተቀናቃኞቻቸው የተገደሉ መሪዎች ሊለቀስላቸው ቀርቶ የሚወነጅላቸው ይበዛል። የቡርኪና ህዝብ ግን ለሚወደው መሪ በዜማ እያወደሰ 27 ዓመታት አስታወሰው። እንደ ምክራቸው ፈረንሳይ ወዲያውኑ ዕውቅና ሰጠች። ሳንካራ ጀምሯቸው የነበሩ ፖሊሲዎችም አንድ በአንድ ተቀለበሱ። መሬት የህዝብ መሆኑ ቀረ። ሹማምንት በቁጠባ መኖራቸው ተሰረዘ። የሀገር ምርት ለሀገሬው ህዝብ መባሉ ቀረ። ሁሉም ነገር ተቀለበሰና ብሌስ ኮምፓወሬ ፈረንሳይና ወዳጆቿ የሚፈልጉትን እያስፈጸመ ህዝቡን ወደ ነበረበት ድህነት መልሶ ሲገዛና ሲነዳ ቆየ። መጨረሻው ግን አላማረም። የሕዝብ ዓመፅ ተቀሰቀሰበት። የምርጫ ህጉን እያሻሻለ በተከታታይ ሲያስመርጠው የነበረውን ፓርላማ ህዝቡ አቃጥሎ የቤተሰቡን ንብረት አወደመው ኮምፓወሬ ሹልክ ብሎና ሾሽቶ አሁን ወዳለበት ጎረቤት ሀገር አይቬሪ ኮስት ተሰደደ። ፓትሪስ ልሙምባ ኮሚኒስት አይደለሁም ኮሚኒስት እንደሆንኩ ነጮችን፣ እንደማልወድ ቤልጅየሞችን እንደምጠላ ተደርጌ ሳላለሁ ይህ ከንቱ ነገር ነው። እኔ በፍጹም ኮሚኒስት አይደለሁም። እኔ በሐሳብ ላይ የምሞግት ሀገር ወዳድ መሪ ነኝ ወደፊትም አልሆንም። ኮንጎው የመጀመሪያው ጥቁር ጠቅላይ ሚኒስትር ፓትሪስ ሉሙምባ በምዕራባውያኑ የሞት ፍርድ የተወሰነበት በነጻነት ቀን በተናገረው ንግግር ነው የሚሉ አሉ። በነጻነት ቀን የሉባምባ ንግግር ያተኮረው ኮንጎውያን ደርሶባቸው የነበረውን በደልና ግፍ የሚያስታውስ ነበር። ሁኖ ጉቨርነማ ኮንጎሌ ከቤልጅየም ጋር የምናከብረው የነጻነት ቀን በውጊያ የተገኘ ነጻነት መሆኑን ማንም ኮንጎ አይረሳውም። ደማችንን የሰጠንበት ውጊያ ነው። በዚህ ደም በፈሰሰበት እንባ በወረደበት እሳት በነደደበት ድላችን እንኮራለን። አቡቱስ ሜዛሚ የቤሊቴ ሳንላሽ አኖኮቴ ጥቁር ስለሆንን ስድብ፣ ምጸት የጠዋት ማታ ምግባችን እንደነበረ አንረሳውም። መሬታችን ህገወጥ በሆነ መንገድ ሲወሰድብን አይተናል። ሕግ ነጮችን የሚጠብቅ ለሁሉም እኩል እንዳልነበር እናውቃለን። ወንድሞቼ፣ እህቶቼ ሀገራችንን ወደ ታላቅነት የሚመራ አዲስ ትግል እንጀምራለን። አንዳንዶች ደግሞ ንግግሩ ብቻ ሳይሆን የሶቪየት ኅብረትንና የሶሻሊስት ሀገሮችን ትብብር የሚፈልግ ሆኖ በመገኘቱ ነው ይላሉ። በዚህ የፓትሪስ ሉሙምባ ንግግር ቤልጅየም ክፉኛ ተቆጣች። የነበረው የጦር ኃይላቸው እዚያው ኮንጎ የተደራጀ እንደመሆኑና የፋይናንስ ዝውውሩን የሚቆጣጠሩ ስለነበረ ፓትሪስ ልሙምባን ለማስገለል ሲሉ የኮንጎ አንዱ ግዛት የሆነው ካታንጋ እንዲገነጠል ግፊት አደረጉ። አሜሪካ ድረስ ሄዶ እርዳታ ቢጠይቅ እንኳን ሊረዱት ፕሬዝዳንት አይዘናወር ለማነጋገር ሳይፈቅድ ቀረ። ከዚያ ሁሉ በኋላም የሶቪየት ኅብረትን እርዳታ ቢጠይቅ እንዳደገኛ ጠላት ተፈረጀ። አሜሪካና ቤልጅየም ተባብረው ሊያስወግዱት ተነሱበት፣ እንዲህም አደረጉት። በፓትሪስ ሉሙምባ መወገድ ቅኝ ገዢዋ ቤልጅየም፣ አሜሪካ፣ የተባበሩት መንግሥታት ድርጅት ጭምር የተናበበ ትብብር አድርገዋል። ሦስቱም ከውጭ ሀገር ድረስ አስጠርቶ የጦር አዛዥ ያደረገውን ኮሎኔል ሞቡቱ ሴሴሴኮን በሥልጣን አማለው አስከድተው አሳዳጁ አደረጉት። አሜሪካ አንድ መቶ ሺህ ዶላር መድባ ለሲያ የተወካው ለላሪ ዴቭሊን ሉሙምባን የማስወገድ ግዳጅ ሰጠችው። ሉሙምባ ለኮንጎም ለቀረውም ዓለም አደጋ ነበር። ሶቪየቶችን ወደ ኮንጎ እንዲገቡ በመፍቀዱ ኮንጎን ለመቆጣጠር እድል ይፈጥርልናል ብለን አመንን። የተባበሩት መንግሥታት ድርጅት ለመንግሥት መሰጠት የሚገባውን የእርዳታ ገንዘብ ኮኖሬል ሴሴሴኮ ለወታደሮቹ እንዲከፍል ስለሰጠው ሉሙምባን ከጦር ኃይሉ ነጠሉት። ሁለት ሳምንት ባለሞላ ጊዜም ፓትሪስ ሉሙምባ በሥልጣኑ ለመሥራት የማይችልና ከብዙ ነገሮች የተገለለ እንዲሆን አደረጉት። ፕሬዚዳንቱ የጎሳ አስተዳደርን የሚደግፍ በመሆኑ ለሉሙምባ የአንድነት ስሜት ወትሮም ተቃራኒ ነበር። ፕሬዚዳንቱ ሀገሪቱ ወደ ቀውስ መግባቷን ምክንያት አድርጎ ፓትሪስ ሉሙምባን ከማስጠንቀቅ አልፎ ከሥልጣኑ እንዲያግደው ተደረገ። ሉሙምባም ይህ ሕገ መንግሥታዊ እርምጃ ነው ብሎ ፕሬዚዳንቱን ተቃውሞ ሥልጣኑን ለማስረከብ ሳይፈቅድ ቀረ። ቤልጅሞች የወጥ መዳቸው ሸምቆቆ ኢላማውን እያስገባ መሆኑን ሲያረጋግጡና ሉሙምባ የሶቪየትን እርዳታ ከማግኘቱ በፊት የመጥፊያውን ጊዜ ለማፋጠን ተሯሯጡ ሲያዬ ኮኖሬል ሞቡቱን እጁን ጣልቃ እንዲያስገባ ገፋፋችው። የዴሞክራሲ ጠበቃ ነኝ የምትለው አሜሪካ ሕዝብ የመረጠውን መንግሥት ወታደር እንዲገለብጠው ገፋፋች። በግፊቶቹ ልቡ የሞላው ኮኖሬል ሞቡቱ የመንግሥት ሥልጣኑን ወታደሩን መውሰዱን አወጀ። ፓትሪስ ልሙምባንም የቤት ውስጥ እስረኛ አደረጉት። የፓትሪስ ልሙምባ የሁለት ወራት ሥልጣን በዚህ ዐይነት ተንኰልና ደባ ዕድሜው አጠረ። ቤልጅየም እና ሲአይኤ ከሥልጣን መውረዱ ብቻ አልበቃቸውም። ፓትሪስ ሉሙምባ በሕዝብ ዘንድ ያለውን ድጋፍ ስለተረዱ እንዴት እንደሚገድሉት መነጋገራቸውን አፋጠኑት። ፓትሪስ ሉሙምባ በመስከረም ወር መጀመሪያ በገንዘብና በጥቅም ሕሊናቸውን በሸጡ ኮንጎያውያን እጅ ታሰረ። በራሱ ተሿሚ በነበረው በሞቡቱ የሚታዘዙትና የመንግሥት ወታደሮች ናቸው ተብሎ በታመነባቸው ኮንጎያውያን ወታደሮች እስረኛ ሆነ። በቦታው ተገኝቶ የነበረውን የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይልን እርዳታ ቢጠይቅም፣ ያንተ ነገር ጉዳያችን አይደለም አሉት። ሉሙምባ አንድ አማራጭ ብቻ ታየው። ጠንካራ ደጋፊዎቹ ወዳሉበት ስታንሊ ቪሌ አምልጦ ከገባ ሕዝቡን ለማንቀሳቀስ እንደሚችል አምኗል። ስለዚህ ከሚጠብቁት ወታደሮች እጅ አምልጦ በተዘጋጀለት መኪና ወደ ሁት ባንክ ጉዞ ጀመረ። ግን አልቀናውም። በመውቱ ታማኝ ወታደሮች ፖርት ፍራንሲ ላይ ሲደርስ ተያዘ። የመጀመሪያው ጥቁር የኮንጎ ጠቅላይ ሚኒስትር ሉሙምባ በሀገሩ ሰዎች እጅ ሲያዝ እጅግ አሳፋሪ ድርጊት ተፈጸመበት። ወደ ተሰየመችው ያን ጊዜ ኤልዛቤዝ ቬላ ወደ ተባለችው ከተማ በአይሮፕላን ተላከ። ከምሽቱ ሁለት ሰዓት ግድም ሲደርስ ሙሉ በሙሉ በቤልጅም ወታደሮች ጥበቃ ስር ሆነ። ቾምቤና የካቢኔ አባላቱ ተሰብስበዋል። ከልክ በላይ በስብሰባው ላይ ይጠጣሉ። የካቢኔው ውይይት የልሙምባን ሕይወት ለማቆየት ሳይሆን የትና እንዴት እንደሚገደል የሚነጋገር ነበር። እንዲገደል ተወሰነ። ቤልጅየሞች ለማስገደል እንደ ተሯሯጡ ሁሉ ግድያውንም ለማስፈጸም ኃላፊነት ወሰዱ። ያን ዕለት ማታውኑ ወደ መገደያው ጫካ ተወሰደ። ሉሙምባንና፣ ሁለቱም ሚኒስትሮች በዛፍ ጥግ አቆሟቸው። ሦስት ጥቁር ወታደሮች በተኳሽነት ተመደቡ። የቤልጅየም የካታንጋ የፖሊስ ኮሚሽነርና የቹምቤና የሀገር ግዛት ሚኒስትሩ አገዳደሉም በዓይናቸው አይተው ለመደሰት በስፍራው ደርሰዋል። ገዳዮቹ ተኰሱ። ሦስቱም ከፊታቸው በተቈፈረላቸው ጒድጓድ ወደቁ። ገዳዎቹ ሁሉንም ቀብረዋቸው ተመለሱ። የቤልጅየሞቹ ስሜት ግን አሁንም አልረካም። ደሙን ቢጠጡት ሥጋውን ቢነጩት ይወዳሉና መገደሉን ብቻ ሳይሆን ከተገደለ አራት ቀናት በኋላ ሬሳውን አውጥተው እንዴት እንደ ተጫወቱበት በጊዜው ድርጊቱን የተከታተለው የፖሊስ መኮንን ጀራርድ ሴት ከ40 ዓመታት በኋላ ለቤልጅየም ቴሌቪዥን የሰጠውን ቃለ መጠይቅ ዋና ማረጋገጫ ሆነ። የዓለም ስልጣኔ ጫፍ ላይ ነን የሚሉት ቤልጅየሞችና አሜሪካኖች እንዲህ ዐይነቱን አረመናዊ ድርጊት በልሙምባ ላይ ፈጸሙበት። የፍቅር አስተምህሮ ያለበት የክርስትና እምነት ተከታይ ነን የሚሉት ቤልጅየሞች ሰውን ያህል ፍጡር ቆራርጦ ለመግደል ፖለቲካ ያደደረው ሕሊናቸው አልተረበሸባቸውም። በሁለተኛው የዓለም ጦርነት የጀርመኖችን ግፍና በሰው ላይ የፈጸሙትን ሥቃይ ዘግናኝ እያለ ይገልጽ በነበረው ባይዘናወር ትብብር የሰው አካል እየተቈራረጠ አሲድ እየተነሰነሰ ሲቃጠል ጸጸት አልተሰማቸውም። አሜሪካኖችና ቤልጅየሞች ፓትሪስ ልሙምባን ከሰብአይነት ውጭ መግደል የችግሮቻቸው ሁሉ መጨረሻ መስሏቸው ነበር። ግን ፓትሪስ ልሙምባ በሕይወት እያለ ከነበረው ጉልበት በላይ ጠላቶቹን ለመዋጋት እንደ ቋጥኝ የጠጠረ ኃይል ያለው ሆነ። አሜሪካ እንዳሰበችው የሶቪየቶች በአፍሪካ መስፋፋት አልተገታም፣ በላቲን አሜሪካም አልቆመም። እንዲያውም የፓትሪስ ሉሙምባ አገዳደል የአሜሪካኖችና ረመናያዊ ተግባር ለማሳየት መስበኪያና ዋና ማረጋገጫ ሆነ። አብራችሁን ስለቆያችሁ እናመሰግናለን።